ሰላም እንዴት ናችሁ? የነጅፎም ኩኪንግ ቤተሰቦች ቤዛ ክፍል ሰባ ሁለትን ይዤላችሁ መጥቻለሁ። ላይክ ሼር፣ ሰብስክራይብ ማድረግ እስከ መጨረሻው አብረው ይቆዩ። ሉላ ዛሬ እንግዲህ ጓደኛዋን ስልክ ስታወራ ደርሳባታለች። ምን እየሆንሽ ነው? እያወራሽ ያለሽውን በሙሉ ሰምችሻለሁ ትላታለች። ሱራፊል ስለ ሉላ ነበር እያወራ የነበረው። ጓደኛዋም ድንገት ቤታቸው ሂዳ ስለነበር ሰምታ ነበር። በጣም ትደነግጣለች። እንዲህ ምን አስቦ ነው? ምን እያለ ነው? ትላታለች። አላውቅም በማለት ወደ ኩቻ በመደወልም ሁሉንም ነገር ትነግረዋለች። ትተሻት እንዳትሄጂ ጠብቂያት ይላታል። እኔ ምን ማድረግ እንዳለብኝ አውቃለሁ ሱራፌል በቃ ይሄን ሊያደርግ የቻለበት ምክንያት ምንድን ነው እኛ ስናምነው እንዴት ይክዳል ይላታል ሱራፌል አሁንም የሚያደርገው ነገር እንዲነቃበት አይፈልግም ቤዛን በማደንዘዣ አስቀምጠዋታል ዶክተሩም የሱራፌል ወንድም ከስራችን ወደዚህ ወደዛ ማለት አይቻልም ያልኩን ነገር በሙሉ ታደርጋለህ እያለ ወንድሙን ያስጨንቀዋል። ለመሆኑ እኔ ደግሞ ሚስቴ ከሀገር ወታለች ለስድስት ወር ስለዚህ እሷ እስከምትመጣ ቤዛ ማስታወስ ስለማትችል የኔ ሚስት ሆና ትቆያለች። ንብረታችንን እስከምናስመልስ ድረስ ብዙ ዋጋ እንከፍላለን እያለ ሱራፌልን ያስጨንቀዋል። ሱራፌል ድንገት ሉላ ከጓደኛዋ ጋር ስታወራ ስለሰማ፣ እንዴ ምን ሆኖሽ ነው? በማለትም መጥቶ ይጠይቃታል። ምን እሆናለሁን? ምን ሰማህ? ትለዋለች እኔ የመጣሁት ያው የቤት ሰራተኛ ስለምትፈልጉ ለዛ ነው ትለዋለች፣ በመርበትበት ደንግጣ። ሉላም በጣም ስለተናደደች ምን ማለት ነው የቤት ሰራተኝነት ሳይሆን እኔ ልጠብቀኝ ነው የመጣችው አንተ ማን እንደሆንክ ማወቅ አለባቸው። ሁሉም ደግሞ ስላንተ ያውቃል። የኔ ቤተሰቦች ስለአንተ እና ስለ እኔ ብዙ ነገር በቃ ያውቃሉ ትለዋለች። ሱራፌል በጣም ይናደዳል። አሁንም ራሱን ጥሩ ሰው ለማድረግ አስበዋል። ሉሲ በጣም ተጨንቃለች። እኔም ልህ ኩቻ ለምንድን ነው የእኔ ንግግር የማትሰማው? እኔ ከገጠር የመጡት ሰዎች አያቴን ብዙ አስፈራርተዋታል ። አሁን ደግሞ ወደዚህ እየመጡ ነው እነ ሽብሩም እያለች ትነግረዋለች። ይህ ሽብሩ የሚባለው የሰማይ ስባሪ እረ ሰማይ ነው የሚያክለው። በቃ ያ ሰውዬ ከመጣ በጣም ጉዳችን ነው ትለዋለች። አንተ ምንድን ነው አንዴ ሉላ አንዴ ቤዛ የምትለው? ለምን በሰው ህይወት ትጨነቃለህ? ሁሉም ለራሱ ያውቃል። እሺ ሱራፌልን እንደዛ አምነ ነው ይህንን ካደረገ ታዲያ ዶክተሩ ደግሞ ከሱራፊል ጋር ሆኖ ቤዛን እንዳፈናት ካወቁ ለምን ወደ ፖሊስ አይሄዱም? ምን ማለት ነው? አንተ ምን ማድረግ ትችላለህ? ሁሉም ሰው ሲቸግረው እና ሲጨንቀው ወደ አንተ የሚመጣው አንተ ብዙ መስዋዕትነት ትከፍላለህ። ከዚህ በፊት ለቤዛ ያደረግከውን እንዳትረሳም ትለዋለች። ኩቻ ምንም ሊሰማት አልቻለም። ተረጋጊ፣ እኔ ያለው ደግሞ ማንም አይነካሽም እያለ ይነግራታል። የሉላ ጓደኛ ወደ ኩቻ በመደወል እኔ እዚህ ቤት መቆየት አልችልም፣ አይደለም እሷ ልጠብቃት አንድ ቀን እንኳን ማደር አልችልም። ሱራፌል በጣም ነው የሚያስፈራራኝ። ደግሞ ይህንን ካደረገ በኋላ በጆሮ ስለሰማሁ በጣም ነው የጠላሁትም ትለዋለች። ምናልባት የምትበላው ምግብ ጋ ሊሆን ይችላል፣ ወይም የምትጠጣው ምግብ ጋ እሷን ለመግደል ካሰበ ስለዚህ ተጠንቀቁም ይላታል ሉላ መቼም ቢሆን አምና ሱራፌል የሰራውን ምግብ በልታ አታውቅም እያለች ትነግረዋለች በቃኔ ከዚህ ቤታ ዛሬ እሄዳለሁም ትለዋለች ኮቻም ለምንድን ነው እሷን ተተሽ የምትሄጂው ለመሆኑ ግን እናንተ ቤት ብንመጣስ እያለችም ትጠይቀዋለች ሉላም እንደውም ጥሩ ሀሳብ ነው ካልሆነ ደግሞ ለምን እኛ ቤት አይመጡም ትላታለች ሉሲ በጣም ኮቻ ስለሚያናዳት ጭራሽ እነሱ ቤት እንድንሄድ አትፈቅድም እያለች ትነግራታለች። ለሉላ እንኳን ሁለት ሴት ሆነን ሄደን፣ እኔም ብቻዬን አብሮ አደጉነይ ብዬ እዛ ቤት ስኖር ብዙ ነው የምታደርገን፣ በጣም ነው የምትገለምጠን። ስለዚህ ሊሆን አይችልም ትላታለች። ሱራፊል ከወንድሙ ጋር ያወራል። ሉላ ሁሉንም ነገር የደረሰችበት እና ያወቀች ይመስለኛል እያለ ይነግረዋል። ሉላንም ምን ሆነሽ ነው ይላታል። አንተን በጣም ነው የምፈራህ፣ በጣም ነው ደግሞ የማላምንህም ትለዋለች። ምን ማለት ነውም ይላታል። እኔ ምልህ እኔ ምን ልታደርግ አስበህ ነው እና ታዲያ አንቺ ብቻ ነሽ ገንዘብ ያለሽ ማን ነው ይላታል። ሱራፊል ከዚህ በፊት ከጠበቃዋ ጋር ሉላን ስታወራ ስለሰማት ነገሮቹን ሁሉ አበላሽቶ ከጠበቃዋ ጋር አውርቶ ሀሳቡን አስቀይሮ ንብረታቸውን ወደ ራሳቸው ማድረግ ስለፈለጉ ነው። ለመሆኑ ዶክተሩ ወዱት ይሆን ወንድሙን ይህንን ሁሉ የሚያደርገው ወይስ ለጥቅም? ሱራፌል ለወንድሙ ይለዋል፣ ቤዛ ምንም እንድትሆን አልፈልግም ይለዋል። እዚህ መሃል ፍቅር የሚባል ነገር አይታሰብም። እንደዚህ አይነት ነገር አስበ ከሆነ ነው ተወዳታለህ እያለም ይጠይቀዋል። ቤዛ አሁን እኮ አንተን አታስታውስም፣ እንዳትረሳ አድርጊያታለሁ ይለዋል። ክፉ ስለሆነ ለምንድን ነው ይሄን ያደረከው? በቃ እረፍም ይላል ሱራፌል? ሱራፌልን ክፉ ያደረገው ያ የተረገመ ወንድሙ ነው። የሱራፌል ወንድም ለምንድን ነው ኮቻ በዚህ ልክ እኛን የሚከታተለን? ለእሱን ግን ቆይ፣ ይህን ስራኤል ሊጨርስ አገኝለታለሁ የማደርገውን አውቃለሁ እያለ ይዝታል። ሉላም ለምንድን ነው እንደዚህ አይነት ችግር የገጠመኝ? ምን አይነት ጉድ ውስጥ ነው የገባሁት እኔ እኔ በጣም ግራ ገብቶኛል፣ እያለች ለጓደኛዋ ታወራታለች። ሉሲም ለኩቻ እኔ ምልህ ከዚህ በፊት ለቤዛ ያንን ሁሉ መስዋዕትነት ከፈልክ ዛሬ ደግሞ ለሉላ? ሉላ እኮ የቤዛ እህት ነኝ ብላ ተመሳስላ መጣች እንጂ ምንም የምናውቀው ነገር የለም ትለዋለች። ምን ማለት ነው? መልካቸው ራሱ እኮ አንድ አይነት ነው። እኛ ስለሆነች አምነናታል። ስለዚህ አርፈሽ ተቀመጪ ይላታል። እኔ ግን ምንም የማምነው ነገር የለም እህት ነኝ ስላለች ብዙ መስዋዕትነት አትክፈል እያለችም ኩቻን ትመክረዋለች። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት በል። መልካም ቀን ባይ